አሰላም አለይኩም ወረሕመቱላሂ ወበረካቱ፣ እንዴት ናችሁ? ውድ የቲክቶክ ቤተሰቦች ሰላም ናችሁ አለው። አሁንም በድጋሚ ተመልሸ መጥቻለሁኝ። የሶስት ልጆች እቃ ነበረና ሶስት ቪዲዮ በአንድ ቀን የተቀረጸ ቪዲዮ ነው ማለት ነው እና ይሄኛው እቃ ደግሞ መርሳ በአገጥዬ የሚባል ሀገር አርባ ስድስት ሺህ ሰባት መቶ ሀያ አምስት እንደዛ አካባቢ የወሰደ የቤት እቃን ማሳያችሁ ይሆናል። ይሄ ደግሞ ወንድሟን ጎጆ ልታወጣ ለሙሽራ ወንድሟ ሰርፕራይዝ የሚሄድ እቃ ነው ማለት ነው እና እቃዋን ከነ ዝርዝሩ የማሳያችሁ ይሆናል 46 ከነ ደሴ ድረስ ትራንስፖርቱ ነው 46725 ብር። እዚህ ጋር ሞሰብ አላት። ሞሰብ ከነ ዳንቴሉ ከነ ሰፌዱ ሰፌድ 250 ውስጥ ላይ አላት። ሞሰቧም ይችን ትመስላለች። ቆንጆዬ ሞሰብ እንደምታዩት 2000 ብር ዋጋ እዚህ ጋር ዳንቴል 500 ብር ትልቅ ዳንቴላ አላት ማለት ነው እቃዋ የሚሄደው በካርቶን ሁለት ባዶ ካርቶን አዘጋጅቻለሁ እንደዚህ ይቀበል እዚህ ጋር ትራስ 10 ትራስ 3 ስላላት የትራስ ልብስ ማለት ማለት ነው የምታዩትን ቆንጆዬ ትራስ ልብስ አላት ዋጋ 380 በፍርግርዱ ጨርቅና በአዲሱ ጨርቅና አዲስ በመጣው ጨርቅ የተሰራው 380 አንድ የትራስ ልብስ እዚህ ጋር የፍራሽ ልብስ ደግሞ በአንድ ሺህ ብር ሂሳብ ሶስት የፍራሽ ልብስ 10 የትራስ ልብስ አላት ማለት ነው። ትሪ 35 እና 45 ቁጥር አላት 2 ትሪ እዚህ ጋር። የቁጥ ሳህን ግማሽ ደርዘን በ700 ምናምን ብር ስድስት ፍሬ ማለት ነው ግማሽ ደርዘን። እዚህ ጋር እንትን አላት ወርቃማ ሰርቪስ ዋጋ 4500 እዚህ ጋር ሀገረኛ ድስ ባለ አምስቱ አለቻት። ሲሊቨር በምትለው ዋጋ 3500። ሌላ አባ ሰሃና ታባራነ ቱርኪ ባለ ሶስት ዋጋ 2250። እዚህ ጋር ግማሽ ደዘን ሹክያ 150፣ ማንካ 150፣ የቡና ማንካ 150 450 አላት። ጥልፋ በ500 ብር አንድ ለስ ያለ አንድ ከፍ ያለ እሺ እዚህ ጋር የውሃ ኮንክሪት በዚህ አድርጌላ ካለ ወርቃማ በቀይ ዋጋ 2500 ብር። እዚህ ጋር ረከቦቷ ወርቃማ ነው ነው ለሙሽራ ስላለች በወርቃማ አራኩላ ወርቃማ ሲኒ ብሯ ስላል በቃ ጠባብ እንደዚህ በጠባብ ወይ ይችላል። ከለር አድርጌ ያው ትንሽ ይመሳሰላል። ዋጋ 500 ብር። ሲሚ ረከቡ 3900 ብር እዚህ ጋር የሳሩ ሱፍራ አለ። የሳሩ ሱፍራ 1 ሜትር በ1 ሜትር 800 ብር። ሁሉም እቃ በ6000 ምናምን ከነ ትራንስፖርት የወሰደ ነው ውጭ ላይ ደግሞ ያለውን እቃዋን ላሳያችሁ እና። ላቀች ምጣዷ እንግዲህ ይችን ትመስላለች። ከነ ምጣዷ ነው የሚሆነው። እንግዲህ አይሰበርም ብዬ ተስፋ አደርጋለሁኝ። ከነ ምጣዷ ከነ አክምባሏ ዋጋ አራት ሺህ ብር ናት። እሳት ማገዶ ቆጣ ብለዋል። አለነገር ቆንጆዬ፣ ጭስማውጫ ምናም፣ ሁሉም ትልቅ ያለች ምጣድ ዋጋ አራት ሺህ ብር አላት ማለት ነው። እቃዎቿ እንግዲህ በሙሉ ያሳየኋችሁ ይመስለኛል። አርባ ስድስት ሺ ምናምን የወሰዱትን ስለተከታተላቸው እኛ አመሰግናለሁ። በእኛ ላይ ስለመጣች ሙሽራው እንደምሽን በእኛ ላይ ስለሞሻሽ እናመሰግናለን። ቻው።